ሰላም፣ ተነስተን ወደ ደቡሜድ ቤተሰቦችና ተከታታዮች፣ ዛሬ ባቄላን በየዕለቱ መመገብ የሚሰጠንን የጤና ጥቅሞችና የጤና በረከቶችን እንመለከታለን። የባቄላን የጤና በረከቶች በኢትዮጵያና በዓለም ዙሪያ የሚበላው የቀላል አዘርት በየቀኑ መመገብ በሰውነታችን ላይ ምን አይነት ለውጦቹ ሊያስከትል ይችላል? ደግሞ ምን አይነት ድብቅ የህክምና ኃይሎች እንዳሉት ያውቃሉ? ሳይንሱ ስለ ባቄላ ምን ይላል የሚለውን እንመለከታለን። ባቄላን በዕለት ተዕለት የአመጋገብ ስርዓታችን ውስጥ ብናካትት ከአእምሮ እስከ ልብ ጤና እንዴት ሊጠብቅልን እንደሚችል እንመረምራለን። የደቡብ ሮሱብ ሰብሰብ የህክምና ርዕሶችን ወደ ተግባራዊ ምክር ምንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሀክም ደቡን ከሁሉ በፊት እንደተለመደው ስለ ጤናችሁ የሆኑን ቻናላችንን ሰብስክራይብ ሼር ማድረግ እንዳይረሳ እያለን ስንቀጥል በዚህ ቪዲዮ እስከ ካካተትናቸውና ከምንመለከታቸው ስለ ባቄላ ከመዘረዘራቸው ውስጥ የባቄላን ሳይንስ በአንደኝነት እንመለከታለን። በሁለተኛ ደረጃ ደግሞ ባቄላ የጤና አበረክቶችን በአምስት ከፍለን እንመለከታቸዋለን። ባቄላ የሚሰጠን አምስት የጤና ትሩፋቶችን ማለት ነው። በሶስተኛ ደረጃ ደግሞ ባቄላ መመገብ ምን አይነት አደጋዎችና ጥንቃቄዎች ልናደረግ ይገባል የሚለው እንዲሁም ደግሞ በአራተኛ ደረጃ ደግሞ በስተመጨረሻ ባቄላ የመብላት ምርጥ መንገዶች በምን አይነት መንገድ መመገብ ሊኖርብን አልሚሉትን እንመለከታለን። እንግዲህ ስንቀጥል በአንድነት ላይ የምናገኘው የባቄላ ሳይንስ ነው ወይም ደግሞ ከባቄላ በስተጀርባ ያለውን ሳይንስ እንመለከት። እንግዲህ ባቄላ በሜዲትራኒያን ባህር በሰሜን አፍሪካና በመካከለኛው ምስራቅ ከስድስት ሺህ ዓመታት በላይ የሆነ ማስረጃ እንዳለው እንዲሁም ደግሞ ዶሴ ወይም ሰነዶቹ ያመላካሉ ከሰው ልጅ አፈጣጠር ታሪክ ጋር ተያይዞ በምድር ላይ ከተዘሩ አዘርቶች ውስጥ ቁጥር አንዱ ነው ማለት ነው። ባቄላ ከሰው ልጆች ግን ላይ ከሰው ልጆች ጋር እያደገ የመጣ አዘርት ቢኖር አንዱ ባቄላ ነው ማለት ነው። በኢትዮጵያ ውስጥ እንኳን ብንመለከት እንደ ሽሮ ለመስራት ወይም ደግሞ በበዓላት ወቅት እንደ ንፍሮ ቀቅሎ ለመመገብ እንደ ባህላዊ ምግብ ይጠቀሙበታል በብዙ ማረብ ማህበረሰባችን ውስጥ ማለት ነው። እንዲሁም ደግሞ በአመጋገብ ባቄላ በፕሮቲን በፋይበር፣ በፎሌት፣ በብረት፣ በአንቲኦክሲዳንት የበለጸገ ነው። ብዙ ጊዜ የደሃ ስጋም ተብሎ ይጠራል በዚህም የተነሳ የተያዙ ፕሮቲን በእጽዋት ላይ የተመሰረተ ፕሮቲን ስላለው ማለት ነው። በቅርብ ጊዜ የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት ከሆነ ባቄላን አዘውትሮ የሚመገቡ ሰዎች በሽታ መከላከል አቅምን እንደሚያሳድግ፣ የልብ ጤና እንደሚጠብቅና የደም ስኳርን እንደሚቆጣጠር እንዲሁም ደግሞ አርፎ ተርፎ የዶፓሚን ውህዶችን እንደሚያነቃቃ እንዲሁም ደግሞ በዚህ የተነሳ የፓርኪንሰን በሽታ ጋር በተያዘ ለፓርኪንሰን ታካሚዎች እንደ ተጨማሪ አመጋገብ ተጨምሮ እንዲመገቡ ይመከራል። በሁለተኛ ደረጃ ደግሞ ስንቀጥል ባቄላ የጤና በርክቶችን እንመለከት። እንግዲህ የባቄላ የጤና በርክቶችን ስንመለከት በአንድነት ላይ የምናገኘው የልብ ጤና መጠበቅ ነው። እንግዲህ ባቄላ የልብን ጤና ይጠብቃል ሲባል በማግኔዥየም በፖታሽየም የበለጸገ ነው። በዚህም የተነሳ የደም ግፊትን ለመቆጣጠር ይረዳል። እንዲሁም ደግሞ በባለው የፋይበር ይዘቱ ደግሞ ኤልዲኤል ኮለስትሮልን ይቀንሳል። በዚህም የተነሳ ጤናማ ኮለስትሮል እንዲኖረን ይረዳል ማለት ነው በተለይም ባቄላ በተጨማሪ የፎሌት ደም ስሮችን ከሄሞስቴስ ክምችት ይከላከላል። ደማችን ሄሞስታይሳይስ እንዳይሆን ይከላከላል ማለት ነው። በያዘው ውህዶች ፖሊሲ ደረጃ ደግሞ ባቄላ ከምሰጠን የጤና አባክሶች ውስጥ ለአንጎል ጤና የሚሰጠው ጥበቃ ነው። በተለይ ከላይ እንዳልነው የፓርኪንሰን በሽታ ህክምና የሚያገለግሉን የኤልዶፓ የተባለውን የተፈጥሯዊ ኬሚካልን ይይዛል። ባቄላ በተለይም የማይክሮ ንጥረ ነገሮች ሚዛንን በመጠበቅ ከፍተኛ የሆነ ፕሮቲን፣ ፋይበር እና ዝቀኛ

ጭምር ይከላከላል። በዚህም የተነሳ ከሌሎች አዝርዕቶች በተለየ መልኩ የሰው ልጅ አካል ወደ ዶፓሚን የሚንቀሳቀሰውን ተፈጥሮ ኬሚካሎች በመጨመር በተለይ የኤል ዶፓን የተባለው ንጥረ ነገር በመጨመር ስላለው ለአእምሯችን እንቅስቃሴ፣ ስሜትን ሙድን መቆጣጠር ወይም ደግሞ እንዲሁም ደግሞ ሞቲቬሽን ተነሳሽነት፣ የአእምሮ የአንጎላችን የነርቭ ሴሎች ተነሳሽነት እንደ አስፈላጊነቱ በመጨመር ይታወቃል ማለት ነው። ለዚህ ነው ዶክተሮች አንዳንድ የፓርኪንሰን ታማሚዎች ላይ ባቄላን በተጨማሪ አመጋገብ ስርዓታቸው ውስጥ ጨምሮ እንዲመገቡ የሚመክሩት ማለት ነው። በመድኃኒት በተጨማሪ በሶስተኛ ደረጃ ደግሞ ባቄላ ከልብ ጋር በተያያዘ የሚሰጠን የጤና ጥቅሞችን ስናይ የብረት ይዘቱ ከፍተኛ የሆነ የብረት ይዘት ስላለው፣ ሲደመር ደግሞ ያለው ፎሌት ክምችት ወይም ደግሞ የፎሌት ብፌ ስለሚባል የደም ሴሎችን ይጨምራል። በዚህም የተነሳ የደም ማነስን ይከላከላል። ድካምና የሰውነት መዛልን ለመዋጋት እጅግ በጣም ወሳኝ ነው ማለት እንዲሁም ደግሞ የውስጥ ያለው ብረት የደም ማነስን ይከላከላል። የደም ሴሎችን እንዲመረቱ ያበረታታል። በዚህም የተነሳ ለደም እጅግ እጅግ በጣም ወሳኝ ነው ማለትም ባቄላ መመገብ። ፕሮቲን ደረጃ ደግሞ ለክብደትና ለምግብ መፈጨት ጋር በተያዘ ባለው የሙሉ ፋይበር ይዘቱ ባቄላ ሙሉ ለሙሉ ሰውነታችን እንዲሞላ ያደርጋል። እንዲሁም ደግሞ ከመጠን በላይ ከመብላት እንቆጠባለን፣ ይቀንሳል ሰውነታችን ወይም ደግሞ ባለው ፋይበር ይዘት ትንሽ ተመግበ ብዙ የተመገብን መስሎ ሰውነታችን ፉል እንዲሆን ስለሚረዳ ማለት ነው። ምርምሩም በዚህ ላይ አያይዘን ስናይ እንደ አውሮፓውያን አቆጣጠር ሁለት ሺህ 21 በኒውትሪሽናል ጆርናል ላይ የተደረገ ጥናት ባቄላ እንደ ባቄላ ያሉ ጥራጥሬዎች መመገብ ያጀጠናት ለ የሚያሻሽል ኮሌስትሮልን እንደሚቀንስና የሰውነት ክብደትን ለመቆጣጠር እጅግ እንደሚረዳ ያመለክታል። ማለት በዚህ በዚህም የተነሳ ለምግብ መፈጨት የሚያገለግሉትን ፕሮባክቴሪያዎችን በመደገፍ ጥሩ ባክቴሪያዎችን በአንጀታችን ውስጥ ያሉትን ይደግፋል ማለት ነው። ዋምሰን ደረጃ ደግሞ ከበሽታ መከላከልና ከጸረ እርጅና ጋር በተያዘ ባቄላ እንደ ፕሮፎኖይል ያሉ አንቲኦክሲዳንቶች ፍሪ ራዲካሎችን ለመዋጋት ያገለግላል። ፍሪ ራዲካሎችን ይዋጋል ማለት ለበሽታ እንዳንዳረግ እንዲሁም ደግሞ ለበሽታ የሚዳርጉትን ሴሎችን በማጥራት ይታወቃል ማለት ነው። በተጨማሪም የካንሰርና ያለ ጊዜው የሚገጠመን እርጅና አደጋ ይቀንሳል ማለት ነው። እንዲሁም ደግሞ በፕሮፍኑድ አንቲኦክሲዳንትነት ባሉ ሴሎችን ከእርጅናና ስር የሰደዱ በሽታዎች ጋር የተቆራኘውን የኦክሳይድ ጭንቀትን ከሰውነታችን ውስጥ ያስወግዳል። ባቄላ ወደ ሶስተኛው አረስታችን ደግሞ ስንመለስ ከባቄላን ስንጠቀም አደጋዎቹና ጥንቃቄዎቹ ምን አይነት አደጋዎች ይኖሩታል ሲባል የመጀመሪያው አንዳንድ በተለይ የጂን ጋር ወይንም ደግሞ ከዲኤንኤ ጋር በተያያዘ በተለይ ዲኤንኤ በሽታዎች ጋር በተለይ በአፍሪካና በሜዲትራና አካባቢ በሚኖሩ ሰዎች ላይ የጂዲስፒዲ የተባለ ስድስት የተባሉ የዲኤንኤ በሽታ አለ። ይህም በሽታ በተለይም የፎሊዝም የተባለውን በሽታ ያለባቸው ሰዎች ባቄላም ባይመገቡ ይመከራል። ምክንያቱም ምንድን ነው ሲባል ሄሞስታይሲስ ወይም ደግሞ የሬድ በረስ ሴሎችን ሄሞስታይሲስ ሊያስከትልባቸው ይችላል። አንዳንድ ሜዲትራናንን አፍሪካ ሀገሮች ላይ ማለት ነው። እንዲሁም ደግሞ ጥሬ ባቄላ መብላት የሆድ እብጠትን ወይም ደግሞ የሆድ መወጠር ሊያስከትል ስለሚችል በትክክል የበሰለውን ወይም ደግሞ በትክክል የተኩለውን ብቻ ብንመገብ ይመረጣል ማለት ነው። እንግዲህ ስናጣልለው አደጋዎቹ የውድ ማበጠል ሊያስከትል ይችላል። እንዲሁም ደግሞ የብረድ ሄሞስታይሲስ ሊያስከትል ስለሚችል በጥንቃቄ ማለት ፓርቲያን፣ ደረጃ ደግሞ ወደ መጨረሻ ርስታችን ስንቀጠል ከባቄላ ጋር በተያያዘ ባቄላ መብላት ምርጥ መንገድ የትኛው ነው ሲባል በተለይ በባህላዊ መንገድ ተቁጦ በንፍሮ መልክ ወይም ደግሞ ተቀቅሎ ሊበላ ይችላል። እንዱም ደግሞ ወደ ዘመናዊ ደግሞ ስንመጣ በተለያዩ አካባቢዎች ላይ በሾርባ መልክ፣ በወጥ መልክ እንዲሁ ደግሞ በሰላጣ መልክ የተለያዩ ምግቦች ጋር አንድ ላይ አዋህዶ መጠቀም ይቻላል። በሁለተኛነት ደረጃ ደግሞ በቫይታሚን ሲ ምግቦች ጋር አንድ ላይ አጣምሮ መመገብ ይቻላል። በተለይም ሎሚን ከሎሚ ጋር አንድ ላይ በማድረግ የአይረን አብዞርቬሽን እንዳይቀንስ አይረን አብዞርቬሽን እንዲጨምር ማድረግ ይቻላል ማለት ነው። በሶስተኛ ደረጃ ደግሞ በየእለቱ እለት እለት አመጋገባችን ላይ እንዴት መቀም ይቻላል ሲባል ከተለያዩ ምግቦች ላይ በመጨመር መጠቀም ይቻላል ማለት ነው። እንግዲህ ስናጠቃለት ስለ ባቄላ ባቄላን በየቀኑ ብንመገብ ሰውነት ልብን፣ ለደም ሴሎች እንዲሁም ደግሞ ለአእምሮ ኃይለኛ የሆኑ ንጥረ ነገሮችን ይመገባል። ለዚህ ነው ሳይንስ በኢትዮጵያን ዘመናዊ የአመጋገብ ስርዓታችን እንዲሁም ደግሞ በዓለም አቀፍ ደረጃ በምርጥነት ባቄላ አመጋገብ ስርዓታችን ውስጥ ብናካትት ብናካትት በእጽዋት ላይ የተመሰረተ ከፍተኛ ፕሮቲን እናገኛለን ተብሎ የሚገመተው ማለት ነው። እንግዲህ በተመጣጠነ አመጋገብ ላይ መጨመር ይኖርብና ጤናማ የአኗኗር ዘይቤ እንዲደርሶ ደቡ ሜድን ሰብስክራይብ ሼር ማድረግ እንዳይረሳያለን። መልካም ጊዜ መልካም ቆይታ።